ሰላም ጤና ይስጥልኝ፣ ውድ ተመልካቾቻችን። ለተማክሰኘው ጥቅምት 18 2018 የሰዓቱን ዜና የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ ኢትዮጵያ የወደብ ባለቤትነቷን ለማረጋገጥ ከኤርትራ ጋር የገባችበት ውዝግብ በውይይት እንድትፈታ በምክር ቤቱ ጥያቄ ቀረበ። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ የስራ ዘመን ሁለተኛ መደበኛ ስብሰባ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በመካሄድ ላይ ይገኛል። ይህን ዘገባ እስካጠናከርንበት ጊዜ ድረስ የፓርላማ አባላት ጥያቄዎቻቸው ለጠቅላይ ሚኒስትር በማቅረብ ላይ ይገኛሉ። የፓርላማ አባላቱ በዋናነት ያነሷቸው ጥያቄዎች ያተኮሩት የመንግስት የልማት ስራዎች፣ ሰላምና ጸጥታ፣ ሀገራዊ ምክክር ኮሚሽንና ሰባተኛው አጠቃላይ ምርጫ፣ የኢትዮጵያ የባህር በር ባለቤትነት በሚመለከት የማክሮ ኢኮኖሚ ማሻሻያና የኑሮ ውድነት እንዲሁም የማህበራዊ መገናኛ ብዙኃን እያሳደሩት ያለው ጫና እየተመለከቱ ናቸው። ሰላምና ጸጥታን በተመለከተ በተለይም በአማራ ና በኦሮሚያ ክልሎች ያለውን የጸጥታ ሁኔታ እልባት ለመስጠት እየተሰራ ያለውን ስራ ጠቅላይ ሚኒስትሩ ማብራሪያ ሊሰጡበት የምክር ቤቱ አባላት ጠይቀዋል። የሰሜን ኢትዮጵያ ጦርነት በፕሪቶሪያው የዘላቂ ግጭት ማቆም ስምምነት ቢቋጭም አዛውንት ሲሉ የጠሯቸው የህወሓት ኃይሎች ከኤርትራ እንዲሁም የሀገር ውስጥ አሉ ካሏቸው ጽንፈኛ ሲሉ ከጠሯቸው ነገር ግን በስም ካልጠቀሷቸው ቡድኖች ጋር እየሰሩ መሆኑን በመግለጽ መንግስት እየሰራ ያለውን ስራ አባላቱ ጠይቀዋል። እንዲሁም የኢትዮጵያ የምታነሳው የባህር በር ጥያቄ ሻቢያ ሲሉ የጠሩት የኤርትራ መንግስት ሀሰተኛ መረጃዎች በማሰራጨት እኩይና አፍራሽ ተግባር ላይ ተሰማርቷል። በዚህ ረገድ የተደቀነውን አደጋ ለመቀልበስ በዓለም አቀፍ ማህበረሰብ የተሰጠ ያለውን የግንዛቤ ማስጨበጫ ማብራሪያ እንዲሰጣቸውም ጠይቀዋል። የባህር በር ጥያቄን በሚመለከት መንግስት በተለይም ከኤርትራ ጋር የገባበትን የቃላት እሰጥ አገባ በውይይት እንዲፈታም በምክር ቤቱ አባላት ጥያቄ ቀርቧል። ክብሯን ተመልካቾቻችን የጠቅላይ ሚኒስትሩ ምላሽና ማብራሪያን ጨምሮ የዚህ ዜና ዝርዝር በምሽት የዜና እወጃችን የምናቀርብ ይሆናል። ዘገባው የባልደረባችን ማርቆስ ጎደጎ ነው። ብሔራዊ ምርጫ ቦርድ በምርጫ ጣቢያ ደረጃ ያሉ የጸጥታ ሁኔታዎችን የሚከታተልበት ስርዓት ለመዘርጋት እቅድ መያዙን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ጣቢያ ደረጃ ያሉ ጸጥታ ሁኔታዎችን የሚከታተልበት የቅድመ ማስጠንቀቂያ ስርዓት ኤርሊ ዋርኒንግ ሲስተም ለመዘርጋት ጥናት እያካሄደ መሆኑን የቦርዱ ዋና ሰብሳቢ መላትወርቅ ኃይሉ አስታውቀዋል። ቦርዱ ባለፈው ሳምንት ከፖለቲካ ፓርቲዎች ጋር ባካሄደው ስብሰባ የሀገሪቱ የጸጥታ ሁኔታዎች በተመለከተ ስጋቶች መንጸባረቃቸውን የገለጹት ዋና ሰብሳቢዋ፣ ሆኖም ምርጫው ይራዘማል የሚል ነገር እንደሌለ መታወቅ አለበትም ብለዋል። ይህን ያሉት ቦርዱ በረቂቅ ምርጫ ጊዜ ዘይዳ ከሲቪል ማህበረሰብ ድርጅቶችና መገናኛ ብዙሀን የተውጣጡ ተሳታፊዎች ጋር በአዲስ አበባ ስካይላይት ሆቴል ትላንት ሰኞ ጥቅምት 17 ቀን 2018 ዓ ም ምክክር ባደረጉበት ወቅት ነው። ግማሽ ቀን በፈጀው በዚህ ምክክር በሀገሪቱ ያለው የጸጥታና ደህንነት ችግር ጨምሮ በርካታ ጥያቄዎች በሲቪል ማህበረሰብ ድርጅቱ ተወካዮች ተነስተዋል። ይህንኑ ችግር ያነሱ አንድ የመድረኩ ተሳታፊ የጸጥታ ስጋትን በተመለከተ በመንግስት በኩል ከፍተኛ መካከለኛና ዝቅተኛ በማለት የተለያዩ ቦታዎችን ስለመኖራቸውን ጠይቀዋል። እኚሁ ተሳታፊ ጥያቄውን ያቀረቡበት ጸጥታና ደህንነት ካልተረጋገጠ ማንም ወደ ቦታቸው ሄዶ የመራጮች ትምህርት ለመስጠት አይችልም በሚል እሳቤ እንደሆነም አብራርተዋል። ለጥያቄዎቹ ምላሽ የሰጡት የቦርዱ ዋና ሰብሳቢ መስሪያ ቤታቸው የምርጫ ክልሎችን የጸጥታ ሁኔታ አስመልክቶ መረጃዎችን ከሌሎች እንደሚቀበል አስረድተዋል። በምርጫ ጣቢያ ደረጃ የሚኖሩ የጸጥታ ሁኔታዎችን በተመለከተ ደግሞ ቦርዱ ሪፖርት የሚያገኝበትን ስርዓት ለመዘርጋትና ጥናት እያደረገ እንደሚገኝም ገልጸዋል። ከስምንት ሺህ በላይ የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ እንደተወሰደባቸው ተገለጸ። ስምንት ሺህ ስድስት መቶ አስራ ሶስት የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲሲፕሊን እርምጃ መውሰዱን የፓርቲው ምክትል ፕሬዚዳንትና ዋና ጽህፈት ቤት ኃላፊ አቶ አደም ፋራ ገልጸዋል። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግ ያካተተ መሆኑን አቶ አደም ተናግረዋል። ፓርቲው ቃል የገባውን በተግባር እንዲያረጋግጥ በየደረጃው ያለው አመራር እና አባል በጥሩ ስነምግባር ኃላፊነቱን በብቃት እንዲወጣ እየተሰራ መሆኑንም መግለጻቸው የሀገሪቱ ብሔራዊ ቴሌቪዥን ዘግቧል። በቀጣይ የተሰጠውን ኃላፊነት በሚገባ በማይወጣ ህዝቡን በታማኝነት በማያገለግል በብልሹ አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወስደው እርምጃ ተጠናክሮ እንደሚቀጥልም አረጋግጠዋል ተብሏል። በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን እንዲወጣ፣ በዚህም የህዝብ ተጠቃሚነትና ኑሮ እንዲሻሻል፣ ስርዓት እንዲገነባ ፓርቲው በትኩረት እንደሚሰራ አቶ አደም አመላክተዋል። በተጨማሪም ቀጣዩ ሀገራዊ ምርጫ ነጻ ሆኖ በህዝብ ታማኝነት ያለው ሆኖ እንዲካሄድና እንዲጠናቀቅ ፓርቲው የድርሻውን ለመወጣት ቁርጠኛ መሆኑንም አቶ አደም ተናግረዋል። በተጨማሪም ቀጣዩ ሀገራዊ ምርጫ ነጻ ሆኖ በህዝብ ተአማኝነት ያለው ሆኖ እንዲካሄድና እንዲጠናቀቅ ፓርቲው የድርሻው ለመወጣት ቁርጠኛ መሆኑን አቶ አደም ተናግረዋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ባሳለፈው ጥቅምት አስራ አራት 2018 ዓ.ም ስብሰባውን ያካሂዷል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። ዙ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ ፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ ካሽጎ ቤትኛውም ቤተኛውም ማለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ከውጭ ወዳገኘናቸው መረጃዎች ስናልፍ የተባበሩት መንግስታት ድርጅት የሱዳን ተፈላሚዎች አለምአቀፍ የሰብአዊ ህግ እንዲያከብሩ ጥሪ ያቀረበ። በቅርብ በአልፋሽር ከተማ በተነሳ ግጭት ከ20 በላይ ንጹሃን ሰዎች መሞታቸውና በጤና ተቋማት ላይ ውድመት መድረሱን እንዲሁም የህክምና ድርጅቶች ሪፖርት ዋቢው በማድረግ በንጹሃን ላይ የሚደርሰው ጥቃት እንዳሳሰበው ድርጅቱ ገልጿል። በሱዳን ጦርነት ከተጀመረበት ጊዜ አንስቶ ከ128 በላይ የረድኤት ድርጅቶች መሞታቸው ያነሳው ድርጅቱ ይህም የጸጥታ ዋስትና ባለማግኘታቸው የእርዳታ ስራዎችን መስራት አደጋሽ መሆኑንም አመላክቷል። የሱዳን ት የሰብአዊ እርዳታ አስተባባሪ እንዳሉት በአልፋሸር የሚገኘውን ወታደራዊ ሰፈር ከፍተኛ ጉዳት በመድረሱ በመቶ ሺዎች የሚቆጠሩ ንጹሃን ዜጎች በተከበበችበት ከተማ ላይ የሰብአዊ ቀውስ እየደረሰባቸውንም ገልጸዋል። የሰብአዊ እርዳታ አስተባባሪ አክለውም በሱዳን ከ26 ሺህ በላይ የሚሆኑ አዲስ ተፈናቃዮች መኖራቸውን በመግለጽ የፈጥኖ ድርጋፍ ኃይሎች አር ኤስ ኤፍ ሰላማዊ ሰዎችን ለቀው እንዲወጡ በአስተማማኝ መንገድ እንዲፈቀድላቸውም ጠይቀዋል። አር ኤስ ኤፍ ሰኞ እለት በሰሜን ዳፋር ዋና ከተማ በሚገኘው ስትራቴጂካዊ የጦር ሰፈር ተቆጣጥሮ ከአንድ አመት በላይ በዘለቀው ግጭት ውስጥ ወሳኝ የተባለ ቦታ መያዙን ማስታወቁ ይታወቃል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአላስካው የሰላም ስምምነት እያፈገፈጉ ነው ስትል ሩሲያ ከሰሰች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ ይህንን ክስ ያቀረቡት ፕሬዝዳንት ትራምፕ በሩሲያ ና ዩክሬን መካከል የሚካሄደው ጦርነት በአስቸኳይ ይቁም ማለታቸውን ተከትሎ ነው ተብሏል። የውጭ ጉዳይ ሚኒስትሩ ለሀንጋሪ መገናኛ ብዙሃን በሰጡት ቃለ ምልልስ የአላስካው ስምምነት ሁሉን አቀፍ የሰላም ስምምነት ማድረግን አላማ አድርጎ ነበር ብለዋል። ነገር ግን ትራምፕ በተጻራሪው አሁን አስቸኳይ የተኩስ አቁም ስምምነት እንዲደረግ መፈለጋቸው ሰርጌይ ወቅሰዋል። ላቭሮቭ አክለውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአላስካው ስምምነትን በተመለከተ የአሜሪካን አቋም የተቀበሉት ለድርድሩ ዘላቂ ሰላምን ለማስፈን ያስችላል በሚል መንፈስ መሆኑንና ጊዜያዊ የተኩስ አቁም ስምምነት ላይ ለመድረስ እንዳልሆነም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከአላስካው ስምምነት በኋላ ሩሲያ በዩክሬን ላይ የፈጸመቻቸውን ጥቃቶች እንደሚያሳስባቸው በመግለጽ በሩሲያ ላይ ተጨማሪ ማዕቀብ መጣላቸውን እንደሚቀጥሉ አስታውቀዋል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይ ወዳጅ እዚህ ስፍራ ከአልጋው ላይ ገደም ከኳሱ ጋር ትግል ከሽዋጅቦው ጋር ጩኸት ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። ይፈራው ይመለሳል። አንዳንዱ ለነፍሱ የሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና የወጣቶቹ ትዕይንት ድብርት ለሳቅ ቦታውን የሚለቀበት ስፍራ የማታው ካንፋየር የፍየሉ ጥብስስ ጨፈራው ሲደራ ማዱ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ የምሽት ጨረቃ አዋፋትና አበባ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ። ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሮአቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጥሮበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለዋዜ ይሞለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም አዋሳ ላንጋኖ ነው ለሽርሽር እጅ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል።